ውድ ተመልካቾች እንደናችሁ እንደምን አረፈዳችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ደረጀው ቡድን የነ ሰለሞን አጠነው ቡድን፣ እና የነ እስክንድር የነ መከተው ቡድን እንግዲህ ብለአማራ ጠላት ሆኖ ተከስቷል ማለት ነው። ይህ እንግዲህ የነ እስክንድር ቡድን በተለይ በሰለሞን አጠናና በደረጀ በላይ የሚመራው የእስክንድሩ ክንፍ ማለት ነው። ከመኮድ ድረስ ባህርዳር መኮድ በመሄድ እንግዲህ የሎጂስቲክስ ከአማራ ክልል ብልጽግናና ከምዕራብ የቅማንቶችን ባለሀብት የአማራዎችን ባለሀብት እና ደግሞ የተለያዩ የጎጃሞች ባለሀብትም ወደዛ ወደ ሰሊጥ የሚነገዱ አሉ። ሲሄዱ የሚዘረፉትና ንብረታቸው የሚቃጠለው እንግዲህ በሰለሞን አጠናና በደረጀ በላይ መሪነት ነው ማለት ነው። ይህ ደግሞ እንግዲህ ዝም ብለን አይደለም እኛ የምናወለው እራሱ ራሱ ደረጀ በስልክ ቋራ አካባቢ ያለውን ሰው ሲያንገራግር አንተ አይደል የቅማንቶችን መኪና እየዘረፍክ ምናምን እያረድህ ምናምን ብሎ ሲናገረው እንግዲህ የመለሰለትን መልስ ደረጀ በላይ ለዛ፣ ስለዚህ አሁን ይህንን ማድረጋቸው ይቅርና የአማራን ባለሀብት መዝረፍ፣ የአማራን ሕዝብ መዝረፍ በዚህ ላይ ደግሞ የፋንዳን የፋኖ አመራሮችን ቤተሰቦችን፣ እህት ወንድሞቻቸውን፣ በተለይ ልጆቻቸውን በመያዝ ደግሞ እንግዲህ እስከ አንድ ሚሊየን በመጠየቅ እንግዲህ እንደሚለቅ ነው። ይለቃል፣ ይጠይቃል ማለት ነው። ይህ ምንድን ነው የሚያደርገው? ይሄዳል ቤተሰቦቻቸውን እናት አባታቸውን ያግትና፣ ልጆቻችሁ ወይ ለኔ እጃቸውን ይስጠኝ፣ ፋኖ ናቸው ልጆቻችሁ፣ ፋኖናቸው ወይ እጃቸውን ለኔ ይስጡኝ፣ ካለዛ ደግሞ ሂደው ለመንግስት ምህረት ይጠይቁ፣ መንግስት ምህረት እያደረገ ነው እያለ እንግዲህ፣ ከዛም አልፎ ደግሞ እስከ አንድ ሚሊዮን ድረስ እየጠየቀ መሆኑ እንግዲህ መረጃዎች ወጥተዋል ማለት ነው። ይህን ማን ነው የሚያደርገው ደረጀ በላይ እና እነ ሰለሞን አጠና እነ ጌታ አስራደ ማለት ነው። ሰለሞን አጠና እንግዲህ ከእስክንድር ብሩን ላክልኝ እንጂ የጎንደርን ፋኖ ብጥስጥሱን ነው ማወጣው እኔ የቸገረኝ ብር ነው ሲል እንግዲህ ከራሱ ነው፣ ራሱ ምስክር ነው። እኛ ሀሜት አይደለም እኛ የምናደርሳችሁ እናደርሳችሁ መረጃ እንግዲህ ራሳቸው ያሉትን ነው። ራሳቸው ያሉትን እየሰበሰብና እየለቃቀምና መረጃዎችን ለእናንተ ማድረስ ነው የኛ ስራ ማለት ነው። ስለዚህ ደረጀ በላይ እና ሰለሞና አጠና በጣም የአማራ ጠላት አንዳንድ፣ እንዲሁም በሰለሞና አጠናና ደረጀ በላይ ማንነታቸው ጌታ አስራደን ጨምሮ ማለት ነው ማንነታቸው መጣራት ያለበት ማለት ነው ማንነታቸው ሰፈር ድረስ ተሄዶ ማንነታቸው በጣም መጣራት አለበት። ይሄ እንግዲህ ከስራቸው እንደምንረዳው እነዚህ እነ ጌታ አስራደ እነ ደረጀ በላይ እነ ሰለሞን አጠና ወደ ምን ማንነታቸው ወደ ማን ይመስላል ስታቸው ከስራቸው አንጻር እንግዲህ ወይ ትግራይ ናቸው ወይ ደግሞ ቅማንት ናቸው፣ ወይ ከቅማንት ታጣቂ የወጡ ቅማንቴ ናቸው። በአማራን ለመበታተን በአማራ ስም በፋኖ ስምት የተደራጁ የቅማንት ልጆች ናቸው። ካለዛ ደግሞ ትግራይ ናቸው። እንግዲህ ይህንን በጣም እነዚህ ካልሆነው እንግዲህ በዚህ ደረጃ የአማራ ጠላት እንግዲህ ለአማራ ለህዝቡ ብሎ ለህዝቡ ብሎ እንግዲህ በዚህ ደረጃ በይፋ እየታወቁ መዝረፍ የሚያደርጉት የሚያግቱት እንግዲህ ያው ቅማንቶችና ህዋቶች ናቸው። እንግዲህ ሳምሮ ያደረገው እናውቃለን፣ የቅማንት ታጣቂዎች የሚያደርጉትን እናውቃለን። ስለዚህ እነዛ ከነዛ በበለጠ ሁኔታ እንግዲህ የፋኖ ልጆች ናችሁ እንግዲህ ፋኖ ወይ ለእኔ እጃቸውን ይስጡኝ፣ ካለዛ መንግስት ጋር ምረት ይደረግላቸዋል። ሂዱና ለመንግስት እንትን ይበሉ እያለ ከዛም አልፎ ደግሞ እስከ አንድ ሚሊየን ብር ድረስ የሚጠይቁ እንግዲህ ምን አይነት ጭካኔ ነው። ጎንደር አካባቢ ላይ በጣም ብዙ መስዋዕት የሚከፈለው በእነዚህ ነው። እባ ከእስክንድር በእስክንድር መዋቅር ነው። በእስክንድር መዋቅር ደግሞ ማነው የሚመራው ጎንደር ላይ እየታስራደ ሰለሞን አጠናና ደረጀ በላይ ናቸው። ሶስቶች ናቸው። ስለዚህ እነዚህ ሶስቶች የእስክንድር ተላላኪ ናቸው። የእስክንድር ጉዳይ አስፈጻሚ። እንግዲህ እስክንድር ከበላይ ሆኖ የሚመራው እንግዲህ የብልጽግና ጉዳይ ማስፈጸም ነው ማለት ነው።